አላነን ወደ አላህ ተመላሾች ነን በጣም ነው የሚያሳዝነው ወላሂ ለአዚም ማለት ነው አላህ ወጥቶ ከመቅረት ይጠብቃችሁ አላህ ወጥቶ ከመቅረት ይጠብቃችሁ ያውም ደግሞ በስደት በስደት ዓለም እንደው ያው ግን ወይን ያረቤ እናት እንዴት ነው የምትሆነው ልጅ እየመጣ ነው ብላስ እየጠበቀች ልጇ በመንገድ ላይ ሲቀር ልጇ በስደት ሲቀር እንዴት ነው እናት የምትሆነው አባት እንዴት ይሆናል? ይሄ መርዶ እንዴት ተደርጎ ሲነገራል? ፈጣሪው አንተ ትዕግስቱን ስጠኝ። ያ ረቢ እንዶ ሰብር ስጣቸው፣ ለእናት ለአባታቸው፣ ለቤተሰባቸው፣ ለወዳጆቹ ያ ረቢ ጀነት ልፍርዶስ ንወፍቃቸው ቪዲዮ ቀብል ማይትወፉ ሰዓት

አስተማማችሁ አንድን ሰው መቅበር እኮ በቃ መታደል ነው፣ መታደል ነው ማለት ነው። በአለም ላይ የምትሰሙት ወጣቱ በጣም በሚያሳዝን ሁኔታ ወጣት እያለቀ ነው። በጣም አንዳንድ ጊዜ ከሞቱ አማማቱ አላህ ስብሀነ ወተዓላ እንደው ሞቴን አሳምርልኝ ማለትም እኮ እውነት በቃ በክብር መሞት በዚህ ዘመን መታደል ነው። ወላሂ ነው የምላችሁ አርጅቶ ታሞ በቃ እንዲ አስታማችሁ ወስዳችሁ በክብር የቀበራችሁት ሰውማ መታደል እኮ ነው። እነዚህ ሰዎች ስንት ዓመት ሙሉ ሳውዲ አረቢያ ላይ እየሰሩ ራሳቸውን ቤተሰቦቻቸውን ልጆቻቸውን ወንድም እህቶቻቸውን ለመለወጥ ሲሰሩ ሲለፉ የነበሩ ናቸው። እነዚህ በሙሉ ባስ ውስጥ ወደ አርባ ሶስት ሰዎች የምታያቸው ማለት ነው። ከሳውዲ አረቢያ ወደ የመን በባስ እየሄዱ ያሉ፣ መንገድ ላይ ባሱ እንዳለ ሙሉ ለሙሉ ጠዋት ፈጅር ላይ ማለት ነው አስራ ሁለት ሰዓት መንደድ የጀመረው እስከ ጠዋት ፀሐይ እስኪወጣ ድረስ፣ ልጁ እንደሚናገረው ያው አረብኛ የምትሰሙ ሰዎች በደንብ አርጋችሁ ተሰማላችሁ። ፈጅር ላይ የጀመረው ጠዋት ፀሐይ እስኪወጣ ድረስ ማንም ሰው አልደረሰላቸውም። እንዳለ ያየሁት ቪዲዮች በጣም ነው የሚሰቀጥጠው አለ። በጣም በጣም በቃ ከስሎ አርባ ሶስቱ እንዳለ ሞተ አሉ ነው እያለ ያለው ማለት ነው እና እና ሌላ ና ማለት የሚከብደው ነገር ምን እንደሆነ ታውቃላችሁ? ሁላችንም እንሄዳለን፣ ሁላችንም እንሞታለን፣ ሁላችንም ከዚህ ምድር ላይ እንሄዳለን። ነገር ግን ደግሞ በቃ ስደትን የምታቁ ሰው ታውቃላችሁ፣ ለፍታችሁ ስንቱ ተገላምጦባችሁ ስንቱ ከፍ ዝቅ አድርጋችሁ የልጆቻችሁ ኩያ በቃ አላደል ማለት የስንት ሰው ፊት ዓይን ገርፏችሁ ማለት ነው። ግን በቃ ኡፍ በቃኝ ወደ ሀገሬ ልግባ ብላችሁ የስደት ድካማችሁን ለማትረፍ እናቴ እየመጣሁልሽ ነው፣ አባቴ እየመጣሁልህ ነው፣ ሚስቴ እየመጣሁልሽ ነው፣ ልጆቼ እየመጣሁላችሁ ነው ብላችሁ ወይኔ። ሲሳሳቁ ፈገግታቸው ራሱ መጀመሪያ መግቢያ ላይ አይታችሁ ከሆነ ማለት ነው። እና በቃ እየተሳሳቁ ደስ እያላቸው ምናምን ነበረ ባሱ ላይ ሲገቡ የነበረው። ግን በቃ የተጻፈው ነገር ቀዳወል ቀድር እንደው ግን ማለት ያን ሁሉ ሰዓት እንትኑ ባሱ በምን እሳቱ እንደተቀጣጠለ አይዶን ነው። ግን እንዴት ይህን ሁሉ ህዝብ ማትረፍ አልተቻለም? ማለት መንገድ ላይ ምንም ነገር እንትን የለም እንዴ? እኔ እንጃ። ግን አያያዛችሁ ወላሂ ላዚም እንደ ጌታ ኧረ እንደው በስደት ምናችሁ ምንም ነገር አይሆን፣ እንደው እሾህ እንኳን አይውጋችሁ ወላሂ። ስደተኛ ስትሆኑ የስደትን ጣዕም፣ የስደትን ሐዘን፣ የስደትን ቁስል ይገባችኋል። ደግሞ በቃ ለፍታችሁ ለፍታችሁ ማለት ነው ወደ ሀገሬ ልግባ በቃኝ ደከማኝ ብላችሁ ስትነሱ፣ እንደዚህ መንገድ ላይ ስትቀሩ፣ ደግሞ በጣም ነው የሚያሳዝነው። አላህ ስብሐነ ወተዓላ ለእናት ለአባቶቻቸው፣ ለወዳጆቻቸው፣ ለልጆቻቸው፣ ለሁሉም በቃ አላህ ጽናቱን ይስጣቸው። አላህ ጀነተል ፍርዶስ ይወፍቃቸው። በተቻለ መጠን በዚህን ዘመን እኮ በቃርጅቱ እርጅቶ መሞት ቀርቷል። ማለት በይበልጥ ወደ ፈጣሪያችን መጠጋት ሁላችንም በየእምነታችን በቃ ወደ ፈጣሪያችን መጠጋቱን ያለብን ማለት ነው። ወላሂ ላዝም በጣም ነው ማለት ልብ ነው የሚነካ። በጣም ነው የሚያመው። በጣም ነው የሚያመው ልብ ነው የሚነካ። አስባችሁታል። የለፋችሁትን ነገር እንኳን ሳታዩ ግን ሁላችንም ሄጅነን ግን በቃ ከሞቱ አማሞቱ የሚለው ነገር አለ አይደል? ሞታችንን ያሳምርልን። እንደዚህ በቃ ምርት የእግር ቁስ የበነ የእግር እሳት ነው ለእናትም እናንተ አንዴ በቃ ሄዳችኋል፣ ግን ለሚቅ እንትን ለተቀመጠው ሰው ለእናት ለአባት በቃ ለእናንተ ለሆነ ሰው የእግር እሳት ምትታችሁ የምትሄዱት ማለት ነው። እና በጣም ከባድ ነው። ከእንደዚህ አይነት ሞት አላህ ይጠብቀን። እንዶ ጌታ አንተ በክብር እንዶ በክብር አንተ ግደለኝ። እንዶ መሄድ አይቀርም፣ ግን እንደዚህ አይነት ሞት ለምን እኔ አንዴ እኮ ሄጃ አለው። በምንም ልሙት፣ ታመሜም ልሙት፣ ተቃጥዬም ልሙት፣ ምንም ብዬ ልሙት። ግን እንደዚህ አይነት ሞት ስትሞቱ ደግሞ ለእናት ለአባት፣ በቃ ለራሳችሁ ሰው የእግር እሳት ነው የምትሆኑት እና ብቻ አላህ ስብሓንሁ ወታላ ጀነት አልፍርዶስን የወፍቃቸው አላ ይራህማቸው ወጥቶ ከመቅረት ይጠብቀን። እንደው በስደት ላይ ያላችሁ በቃኝ ብላችሁ እንደው ወደ ሀገር ገብታችሁ ኡፍ ብለን ማለት ገብተን የምንኖርበት ሀያት አለ አላ ወታላ ይወይ። እንዲሁም አሰላም አለይኩም ብያችኋለሁ። አሰላም አለይኩም ወራህመቱላህ በረካቱ። እንደውም ክርስትያኑ ግኖቼ ሰላም ብያችኋለሁ። እውነት በቃ በጣም ስሜታዊ የሆንኩኝ ሰላም እራሷ አላልኩም። አሁን ትዝ አለኝ። እና ማለት በቃ ስደተኛ ስትሆኑ የስደትን ቁስል ይገባችኋል። አርባ ሶስት ሰው በቃ እንደዛ እያያችሁ ስትቃጠሉ አስባችሁታል። እና ሌላ ይሆና ለምራጃውን በጣም ከባድ ነው። በጣም ስሜቱ ከባድ ነው። ቻላ ራማቸው እኛም ወደዛ ነን እኛም የእሷ አደራ ነን፣ የአላህ አደራ ነን። መች እንደምንሄድ አናቅም፣ ግን ይሄን እያየን እንደው ምድር ላይ የምንባለው በዘር በሃይማኖት በምን በጎሳ በምን እያለን ያው እንደዚሁ በቃ ታባልታችሁ ምን ብላቸው። ሀብታሙም፣ ድሃውም፣ ምስኪኑም፣ ጨዋውም፣ ባለጌውም እንደዚሁ ይሄዳል፣ ይሄዳል፣ ይሄዳል፣ ይወለዳል፣ ይሄዳል፣ ይወለዳል። ፈጣሪ አንተ እንደው መጨረሻ ይነሳምርልኝ። ጌታው አንተ በዱኒያው በአከራ የአማረን ነገር ስጠን ወደ አንተ መልሰን